ግድ ግድ ግድ ኢክራም ኢሳምን አሳፈረችው ቀለበት አልቀበልም አለች ለምን አብራችሁ ምን ቆዩ በፍቅሽ ዜማ ኑሮ ተቃኝቱ ብርሃን ተሞላ የኔ አለምማ አፍራም ነገን እንዳምና አንቻለሽና ፍቅሽ ከፍ ያደረሽ ከእኛ ደብ ጋር እንዴሱ ይሄን እኮ ከኛ ደብተር አይደል። ማለት ቀለበት ምናምን መጀመሪያ የፋሚሊን ጉዳይ ሳጨርስ አሁን ለ ይህን ቀለበት አልቀበልም። ትርጉም የለውም። ያለውን ነገራቶች አይደምጥም። መጀመሪያ ከዚህ ቀለበት በፊት መስተካከል ያለባቸው ነገሮች እንዳሉ ታውቃለህ። አሁን እኮ እያያዘን ያለው ነው ያንተ ቀለበት የመስጠት ያለመስጠት ወይ ፕሮፖዝ የማድረግ ነገር አይደለም። መጀመሪያ ማድረግ ያለበት የፋሚሊ ነገር ነው። መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምድሊላ። ዛሬ የመጣሁበት አጀንዳ ሁለት ናቸው። እነሱም ኢሳም ለኢክራም ቀለበት አደረገላት። እንደዚሁም ደግሞ ሰኢድና ሰላም ተፈጠጡ። አዩስ ምን አለች? ስለ ሰኢድ አብራችሁን ቆዩ። ላይክ፣ ሸር፣ ሰብስክራይብ አይረሳ ዳይ ወደ ቁም ነገሩ እንግዲህ ኢሳም ማለት ነው ለኢክራም ቀለበትና ዝግሬ ዳውባ ይዞላት ከች ብሎ ነበረ። እኔን የምፈልጉ ሴቶች ተስፋ ቁረጡ እያለ እንግዲህ ሲቅነዘነዝ የነበረው ኢሳም ማለት ነው። አነጋገሩ ማን ሁሉ ነገሩ ማለት ነው ግራ የገባው የሆነ አላደለ ጤፋራም የሆነው ኢሳም ማለት ነው። በኢክራም ተዋረድላችሁ። እንዴት እንዳትሉኝ፣ እንግዲህ ሽማግሌ መላክ እንዳለበት እያወቀ ልቡ ነገር ግን እሷ እኔን ከወደደችኝ ቀለበቱን ትቀበለኛለች ብሎ ቀለበት ንቻላት ማለት ነው። እና አበባ ሰጣት፣ አበባውን ተቀበለችው፣ ቀለበቱን በእጁ የያዘችው ነገር ግን ኢሳም፣ ተሳስተሃል፣ ችግር ያለው እኔ ላይ ሳይሆን ቤተሰብ ጋር ነው። ቤተሰብ ጋር ያለውን ነገር እኔን ማሳመን አለብኝ ቤተሰቦችን። አንተም ሽማግሌ ልከህ በቃ ለራስህ የግልህ ማድረግ አለብህ። እኔን ማድረግ ያለብህ እንደዛ ነው ነገር ግን አሁን ቀለበት ስለሰጠኸኝ ብቀበልህ ፋይዳ የለውም ምክንያቱም ዋናው ነገር ያለው ቤተሰብ ጋር ነው ስትልቅ ጭ አድርጋ ነገረችው። ከዛም በቃ አንገቱን ደፋ። ኢሳም እኔ ልዘንልህ፣ አንተ ግን ብልጥ ትመስለኝ ነበረ። አይደለም የዋህነህ። ማድረግ ያለብህን ትተህ መሆን የሌለበትን ፈረንጅ፣ ፈረንጅ ያጫውተሃል ማለት ነው። እሷ በቃ ደስ ብላኛለች። እሰየ፣ የኔ እህት ብዬሻለሁ። ለምን ብትሉኝ በቃ አንዲስ ሙስሊም እህታችን ማድረግ ያለባትን ነገር ነው ያደረገችው ብዬ አስባለሁኝ። ከወደዳት ቤተሰብ ጋር መቅደም አለበት ማለት ነው። ከወደዳት ካፈቀራት ለእኔ ትሆነኛ ኢክራም ብሎ ካሰበ ሂዶት ይቅርታ ጠይቁ ቤተሰቦቿን ሽማግሌ ልኮ ማግባት አለበት እንጂ ክሶ ነይ፣ በቃ ልክ እንደ ፈረንጆቹ እንደ ውጭ ሀገር እንደምናየው ቀለበታችንና እኔ ተዋደን ቀለበት ካደረግን ብሎ ይባላል። እንቺ ቀለበት ገዛሁልሽ ይባላል አይባልም። በቃ ኢክራም ያደረገችው ነገር ትክክል ነው ብዬ አለሁኝ ማለት ነው። እና ኢሳም የራሱ ጥፋት ነው። ነገር ግን እሷ ደግሞ ቤተሰቦቿ፣ አባቷ ቅር ያለው ነገር አለ። ያንን ነገር እሷ ማሳመን እንዳለባት እንግዲህ እራሷ ተናግራለች ማለት ነው። ከዛም በኋላ ነው ማለት ነው አንተና እሷ በሀላል መገናኘት ያለባችሁ ማለት ነው። እና ሀላል ይቀርማል ማለት ነው። እና ወድጄሻለሁ ኢክራም፣ እየበርችልን አለሁ። ወደ ሌላው ነገር ልምጣላችሁ። ሰኢድ ሰላምን አፋጠጣት። ትናንትና አይታችኋል እስከ ሀዋ የደረሰው ድብድብ ማለት ነው። ዛሬ ደግሞ ሰላምን አንቺ ነሽ የልጅን እናት ናት የተባለችውን ሴትዮ ከኢትዮጵያ መተሻ ጠራሻት ልጅ ከማን የወደርሹ ብለሽ ለሱ መያራቱ ይልሽ ነገር የተናገርሽው አንቺ ነሽ። ሁለተኛ ደግሞ አሁን የመን ብመጣ የመን የለችም ሴትየዋ ወደ ኢትዮጵያ ገብታለች። ይሄ ሁሉ ያደረግሽው ያንቺ እጅ አለበት። ቤተሰብ ስጠይቅ ለስራ ብላ አንድ ሶረም ሴትዮ ወስዳታለች አሉኝ። ከዛም በኋላ አልተመለሰችም አሉ ወደ ኢትዮጵያ ገብታለች አሉኝ። ይሄ ሁሉ የአንቺ እጅ አለበት። ወደ ኢትዮጵያስ እንድትገባ የሚያደረግሽ አንቺ ነሽ። ስለ ልጁ የሚያጠራሽው አንቺ ነሽ። ቤቷ ሂደሽ ነግረውኛል ሲላት ከአንገቴን ብቆረጥ ጥርስ ፍጥጥ፣ አይን ግጥጥ ይበለልህ አለችው። ማለት በተቃራኒ እናላቸዋለ እንግዲህ እየተባቁ ነው ያሉት። ሀዩ ደግሞ እንግዲህ ኧረ ሳይዶ ብቻዬን እዚህ አልተኖረኝም እያለ እያለች ነው ማለት ነው። ስራውን ስታዩ እየተናደደች ነው ያለችው ማለት ነው። እና ሰይድ ሰላምን አሁን ተፋታት ማለት ነው። በቃ እንትኗን ስጣት፣ ቢዛዋን ስጣት እና ወ ፓስፖርቷን ስጣት እና ጀዋዟን ወደ አገሯ ትግባበት በቃ። ለምንድን ነው እሷን እንደዚያ የምታረጋ ማለት ነው? ሰላም እንትኑን ካላመጣሽ እንትንሽን አልሰጥሽም፣ ፓስፖርትሽን አልሰጥሽም። እና መሪው ያለው ሱመያ ጋር ከሆነ ሱመያ ጋር እልቅ ለመታረቅ አትሞክርም እንዴ? ሰላምን ለቀቅ አድርገሀት እልቅ። ሰላምዬ፣ የኔ ቆንጆ፣ ከሚስቴ ጋር ከልጆች እናት ጋር አስታርቂ ጥፋተኛ እኔ ጥፋቴና ምን ያለው ብለህ በርከክ ብለህ ከዛ በኋላ ወደ ሱመያ መመለስ ይኖርብሃል አይኖርብህም። አንተ ግን ሱመያ ጋር ለመመለስ ሲያስብ ካመስልም ማለት ነው ነገር ፍለጋ ነው እየሄድክ ያለው ማለት ነው። እና ይሄ ነገርህን ግን እስከ መቼ ድረስ ነው እንዴ? ኧረ ተውም ማለት ነው። ኧረ ተውን እንዴ! እኔ የምታሳዝነኝ ሱመያ ነች። እዛ ጓደኛዋ እንደዚያ ስትጨነቅባት፣ አትፈልግም እዚህ ደግሞ ያለችበት ሁኔታ አለ። እዛ ሰኢድ ያናዳታል። ሰኢድ መጀመሪያ ልጁ ሊፈልግ ሄደማ አይመስልም። የመን በቃ እየኖረ ነው ህይወቱን ማለት ነው። እኔ በሌላ ቻናል እያየሁት ነው ማለት ነው። ሴት ልጅ ያላት ጋራ እንደዛ ማለት ነው። እና የያ ልጁ የአንተ ልጅ ነው ብለ ሲያሸኝ፣ ሰላም የአባት አለው አለ አባት ካለው፣ በቃ አባት አለው። የአንተ ምርመራ ካላደረግ አባት የውና ልጁ ምርመራ አድርገው፣ ዲኤን ምርመራ አድርገው ውጤቱን ማወቅ ይቻላል ማለት ነው። ያንተ ላይ ካልሆነ የዛ ሰው እያደች ከሆነ በጣም ቀላል እኮ ነው ቴክኖሎጂ። ስለዚ አንተ አሁን ለምን ኦኦ ትላለህ ማለት ነው። በቃ አጣራልኝ ያለችን እንኳን ሱ እያደለችም። አዩ ራሱ ማለት ነው አዩ ራሱ ሳይት፣ ሂድና ነገ ጧት ውርስ ዋርሳለሁ፣ እንደዚህ ሆናለሁ፣ ልጆችን እንዳይገፋብ፣ ሂድና ጠይቀህ አጣርተህ ንገረኝ አደል እንዳያለችህ ለምን ለምንድን ነው እንደዚህ ያለችው? ምክንያቱም የሚሻማ ሰው ስለማትፈልግ ማለት ነው። ሌላ ልጅ እንዳይመጣባት ስለምትፈልግ ነው አዩ ማለት ነው። ስለዚህ ግልጽ አድርግላቸው ማለት ነው። እኔ የምለው ይሄንን ነው። ሰይድ ሰይድ፣ ወደ ራሱ ተመለስ በቃ፣ ወደ ራሱ ተመለስና ወደ ሚስት ወደ ልጆች ተመልሰት የምናይብህን ቀን ነው እኛ ይናፈቀ ማለት ነው። ሁለተኛ ደግሞ በቃ አዩ እያለች ነበር ማለት ነው። ምን እንደተፈጠረ አላውቅም። ምን አለ፣ አንዳንድ ጊዜ እኮ አማርኛ ብትናገሪ እንረዳሽ ነበረ ማለት ነው። እንረዳሻለን ወይም እንረዳሻለን ማለት ነው። ወይ ገባና ቋንቋ ወይንም የሆነ ችግርሽን ልናቅልሽ እንችላለን። እና ሰኢዶ ሰኢዶ ሰኢዶ እያለች ነበር ማለት ነው። እና እኔ በጣም እያሳዘነች ነው፣ እየከሳች ነው ያለችው ልጅሱ ማለት ነው። ሰኢድ ከተለየስ በኋላ ምግብ እየበላችም አይመስለኝም። እና በጣም ነው የምታሳዝነኝ። አላቅም እውነት፣ እናንተ ልብ ብላችሁ አይታችኋ። ስመያ ደግሞ ጠፍታለች። ይሄ ሁለት ቀን በሰላማ ነው ስመያ አትናደጅ ማለት ነው። አንቺ መልካምና ጥሩ ልጅ ነሽ። ልጆች በቃ ለልጆች ስትይ ጠንካራ መሆን አለብሽ። ሰኢድን አትከታተዩ ማለት ነው። ሰኢድን ተይው ማለት ነው። መጨረሻ ምን ምን አይምሮ ጥሩ እያሰበ እንዳልሆነ ሲገባው ይመለሳል ብዬ ስለማስብ ማለት ነው። እና ሱመያ ወደ ራስሽ ተመለሽ፣ ና አትጥፊን ማለት ነው። በቃ በየቀኑ ብሰሪ ደስ ይለናል ማለት ነው። እና አትጥፊብን ማለት ነው። ሰኢድን አትከታተዩ ማለት ነው። ትናንትና ሀዋን እየደበደበ ነበረ። ሰላምን ሰላምን እዛስ እያስጨነቀ ሀዋን ደግሞ በቡጤ ብሎ ሲገዛ ገርራት ነበር። እና ማለት ነው ኢሳም እና ኢክራም እንግዲህ ወደ ራሳቸው ተመለሱ። ኢክራም የኔ ቆንጆ የእኔ ንግስት ማለት ነው። በቃ በርችልን የኔ ቆንጆ ማለት ነው። አንቺም በቃ የሚገባሽን በቃ ቤተሰቦችሽን ማስከበር ስለሆነ ቤተሰቦችሽን ቅድሚያ ስላደረግሽ፣ እናመሰግንሻለን። ወደፊትም ቢሆን በቃ ከወደደሽ ማስቀደም ያለበት ቤተሰቦች ሽምግልና ስለሆነ ማድረግ ያለበትን ማድረግ አለበት ብዬ አምናለሁ። ወይ ማለት ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ፣ በዚህ በላይክ ሸር፣ ሰብስክራይብ አይረሳ። በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ረመቱላ ወበረካቱ።